ትንሽ ግጥም አለኝ። ቲንኪ ሶ ማች እሺ፣ እንስማ። በቃለ ነው። እሺ፣ እሺ። እንዴት ፍራለ ቀኑ ቢጨልም ዶክተር መቼም ቢሆን አንተን አረሳህም፣ ዶክተር መቼም ቢሆን አንተን አረሳህም፣ ገንዘብም መካፍለው ስጦታም ሰጠው በአይኖራኝም ሀብቱ ጽድቅን መኛለው ጽድቅን መኛለው አንድዬን በናቱ አንድዬን በናቱ ይህን ደስታ የመለስክ ፈጣሪ አምላክ

ባህር ዳርን ህዝብ እንግዲህ ሰላም ትሉልኛላችሁ መልእክቱን ታደርሱልኛላችሁ በጣም እንደምወዳችሁ ሁሉንም የባህር ዳር ህዝብ በጣም እወዳለሁ እነሱ ናቸው እዚህ ደረጃ መጠህ እንድትደርስ ያደረጉ ሁሉ ሞ ኢትዮጵያ ህዝብ አንድ ላይ ሆኖ ደግሞ የአንተ የመጀመሪያ አይደለህም ከዚህ በፊትም ከዚህ በፊትም ብዙ ያገዝኳቸዋለሁ ነገር ግን በሰፊው ደግሞ እኔም ባህር ዳር ድረስ መጥቼ ለብዙ ህፃናት በአቅማችን የምንችለውን በሙሉ እናደርጋለን። በነፃ ህክምና ማለት ነው፣ የነፃ ሰርቪስ ለብዙ ህጻናት። ከዛው ባህር ዳር ከሚገኙ የመንግስት አካላት ጋር፣ ጤና ቢሮዎች ጋር፣ ሆስፒታል አስተዳደሮች ጋር ተነጋግረን እንደ ኢሊት የአንገት በላይ ቀዶ ህክምና ማዕከል ተቋም ሙሉ የሆነ የህክምና ዕቃ መሳሪያዎችን ይዘን መጠን በነፃ ለብዙ ህጻናት ሰርጀሪዎችን የምንሰራበትና ከዚህ አስከፊ የሆነ ችግር የሚላቀቁበትን በጊዜ ሁኔታዎች አመቻቻለሁ ያሉ ብዬ ቃል መግባት ፈልጋለሁ፣ በነሱ ፊት ማለት ነው። መልእክቴን ደግሞ አድርሱልኝ። ይህን ደግ የሆነ የገነት ደጃፍ የሆነ ህዝብ አመስግኑልኝ። በጣም ወዳችኋለሁ ባህርዳሮች። ይሄ ለእኔ ያደረኩት ትንሹ ትንሹ ትንሹ ነገር ነው። ነገር ግን በሰፊው በሰፊው በቅድ ተዘጋጅተንበት እንደ ካምፔን እንደ ዘመቻ አድርገን ራሳችን ባህር ዳር ድረስ መጥተን ለብዙ ህጻናት መፍትሄ የምንሰጥበትን በነፃ ያለምንም ክፍያ የምንሰጥበትን ነገር አመቻቻለው። ለዛ ደግሞ እንዲረዳን ፈጣሪን በጸሎት እንጠይቃለን። እናንተም በጸሎት ተባብሩን። ከዛ ውጭ እኔ በጣም ደስ ብሎኛል። ህክምናው ሙሉ በሙሉ አልቆለት ዳግም ከፈጣሪ ጋር እንዳያመው አድርገን ህክምናውን ሰጠን። ዛሬ ሊሄድ ነው እንግዲህ፣ ማለት ነው። ከመሄዱ በፊት ይችን ነገር ከእሱ ጋር እናውራ፣ እንነጋገር፣ እንወያይ ብዬ ነበረ ህሩን የጠራሁት።

ግንነት ይመስላል ጨረሻለሁ እግዚአብሔር ዶክተር አብይ የሚመረቁ ድኞች ክብር ምስጋና ለዶክተር አብይ በድጋሚ ደግሞ እናንተ በጣም አመሰግናለሁ። እግዚአብሔር ያቆራችሁ ከምንም በላይ ከምንም በላይ በቃ እናንተ ለዚህ አበቃችሁ። እናንተ ናችሁ ከፈጣሪ በታች ዶክተር አብይ

እንደናትእንደእናቴ ስነግራት ነው በእንደል ስለማት እንግዲህ ፈጣሪ አምላክ የእናቴ ደስታ የናግብላችሁም ደስታ ነውና እንኳን ደስታላችሁ ተሽሎኛል በእናንተ እርዳታ በእናንተ ትብብር እዚህ ደርሻለሁ እግዚአብሔር አምላክ ዋጋችሁን ይክፈላችሁ ሌላ ምን ማላችሁ ከዚህ በላይ ደግሞ በደንብ ተሽጉ ለምስጋና ሂዱ እንድመጣ እሮጣለሁ አንዳንዴ ከአቀማችሁ ሰው ጋር ያላችሁ ግንኙነት እንደ ቤተሰብ ነው፣ በክፉም በደጉም አለው ትባባል አላችሁ። ይህ ለዶክተር ዳኛቸው ህይወቱ ነው። ሻሸመኔ ቤተሰብ ጥየቃ እየሄድን ነው። ታሪኩ ባጭሩ ይህን ይመስላል። አቶ ደረጀ ሙሉጌታ ይባላሉ። ከአምስት ዓመት በፊት ወገባቸው ላይ በሚነሳው ነርቭ ላይ የተጫነው ነገር እግራቸውን አላራምድ ይላቸው፣ ለሽንትና ለሰገራ እንኳን ለመነሳት ያስቸግራቸው ነበር። ዶክተር ዳኛቸውን አገኙት። እንደሚታከም ነገራቸው። ቀዶ ሕክምናም ተደረገላቸው። ቀጠሉ ህይወታቸውን እንደ ወጣት እየተሯሯጡ መስራት ጀመሩ። ከዛን ቀን ጀምሮ የዶክተር ዳኛ ስም ከአፋቸው አይጠፋም። ቀሪ ዘመኔን አልጋ ላይ ላሳልፍ ነው እያሉ ሲጨነቁ ፈጣሪ ከዶክተር ዳኘ ጋር አገናኛቸው። በስርዓት መተኛት፣ መቆም፣ መነሳት፣ መራመድ ብርቅ ለሆነበት ሰው ይህ ምን ማለት እንደሆነ የሚያውቀው ራሱ ብቻ ነው። ዛሬ ላይ ከዛ ሁሉ ችግር በኋላ ለሰርግ፣ ለግብዣ፣ ለልደት የሚሆኑ የምግብ ዝግጅት ስራ ጀምሯል። እሳቸው ጋር ብቻ የሚገኝ ልዩ ጣዕም ያለው ኪነቶም ያዘጋጃሉ። አሁን ላይ በቀን የምሯሯጠው ቢለካ ከማራቶን ይበልጣል። ለዚህ ደግሞ ከፈጣሪ ቀጥሎ ዶክተር ዳኛቸውን አመሰግናለሁ ይላሉ። ታናሽ ወንድሜ እጅግ በጣም ነው አመሰግን። ኑርልኝ፣ ክበርልኝ። ለቤተሰቦች ለባለቤትም፣ ለልጆችም አንተ ኑር። ለነሱ ብቻ አይደለም ለኢትዮጵያ ህዝብ በሙሉ ታስፈልጋል። በጣም አመሰግናለሁ። ወደ ሌላ መለስ። ለኔ ዶክተር ዳኛቸው እንደ ታላቅ ወንድም የማየው የሙያ አባቴ ነው። በእንዲህ አይነት ሁኔታ ፕሮግራም ከእሱ ጋር በማሳለፌም ራት ይሰማኛል። እኛም ቤተሰብ ጥየቃችንን ጨርሰን ራታችንን በልተን በሰላም ተለያየን። ዶክተር ዳኝን ከልብ ከልብ ከልብ አመሰግናለሁ።